እሱ ሄደ፣ ቤተ ክርስቲያን ጉዞ ጀመረች። እሱ ጨረሰ፣ ቤተ ክርስቲያን ተልእኮዋን ያዘች። ስትታመሙ ሆስፒታል ብቻ ትሄዱ? ምስጢረ ቀንድል የሚባል አለኝ። ቤተ ክርስቲያን ካህኑን ጠርታችሁ ጸሎት ይጸልዩላችሁ፣ ይቀባችሁ፣ ትድናላችሁ። እፍ ብሎ መንፈስ ቅዱስን ተቀበሉ የሚለው ቃል አጳሳት እያደረጋቸው መሆኑን ተረዱ፣ ምእመና። ያቺ የሐዋርያት ስልጣን ናት። ብፁዕ ቅዱስ አቡነ ማትያስ ጋር ያለችው ቅርበት ያላቸው ሰዎች ያስተማሩት ትምህርት ለእውነት የቀረበ ምስክር ነው። ወገኖቼ ኃጢአትን ይቅር የማለት ስልጣን የተሰጠው ለሐዋርያትና ሐዋርያት ለመሠረቷት ቅድስት ቤተ ክርስቲያን ነው። ጀማሪዎች እኮ አይደለንም። እኛ ከብዙ ዘመን በኋላ ነው የደረስንበት። እኛ መጨረሻዎችም እኛ አይደለንም። ገና ብዙ ተተኪዎች አሉ። የኃጢአት ሀሳብ ከተመላለሰበት ለራሱ ይጸልይልና ነገር ግን ኃጢአት የሰራ ከሆነ የቤተ ክርስቲያን አባቶች ጸሎት ያስፈልገዋል። ቤተ ክርስቲያን ናት መጽሐፍ ቅዱስ ይሄ ነው ብላ የሰጠችን። አንዳንዶች ግራ ይጋባሉ። ወገኖቼ እግዚአብሔር በትንቢት ክህነት እንዳለ አሳያችሁ። ነገረ ካህናትና ኔዋውያንን ከእነርሱ ወስዳለሁ አለ። አዎ ይህንን ክህነት የተወደደ መድኃኒታችን ኢየሱስ ክርስቶስ። ወገኖቼ የምስጢራተ ቤተ ክርስቲያን መስራቿ፣ አክሊሏ፣ ጀማሪዋ፣ ፊታውራሪዋ፣ ባለቤቷ ኢየሱስ ክርስቶስ

በባሕር ይ ሕይወቱ በመንፈስ ቅዱስ ፈቃድ ተቀብሎ መጥቶ ፈጽሞ በመስቀል ላይ ተሰቅሎ አድኖ ሊያርግ ሲል አንድ አስደናቂ ምስጢርን ለሐዋርያቱ ሰጥቶ ሄደ። እዩ ክርስቶስ ሥራውን አጠናቀቀ። እንዴት? አባቴ ሆይ የሰጠኝን ሥራ ፈጽሜ በምድር አከበርሁ አለ ሊቁ ቀሌምንጦስ ሊቀ ካህናት እንደመሆኑ የጸለያት ጸሎት በሚላት በዮሐንስ ወንጌል ምዕራፍ 17 ቁጥር ሶስት ላይ ነው እቺ ጥቅስ ያለችው። አባቴ ሆይ የሰጠኝን ስራ ፈጽሜ በምድር ገለጥኩህ፣ አከበርኩ፣ ገለጥኩላቸው። ፈጽሟ እሱ ፈጽሞ ሲሄድ ግን የምትጀምር ቤተ ክርስቲያንን ግን ተክሏል፣ ስቷል። እዩ እሱ ሄዳል ቤተ ክርስቲያን ጉዞ ጀመረች። እሱ ጨረሰ። ቤተ ክርስቲያን ተልእኮዋን ያዘች። እሱ ተቀመጠ፣ አረፈ። ቤተ ክርስቲያን ግን ከና አገልግሎቷ ወደ ዓለም ለመገስገስ ጉዞ ቀጠለች፣ ቆመች። ሊቁ ስማ ኮነ እንዳሉት እግዚአብሔር በሰባተኛው ቀን ያረፈው አዳም እንዲሰራ ነው እንዳሉት እኮ ነው ክርስቶስ በባህሪ አባቱ በአብ ቀኝ በጥንት ክብሩ ስራውን አጠናቆ የተቀመጠው የሚያገለግሉ ካህናትን ሾሞልን ነው የሄደው። ይሄንን ነው ማሳያችሁ። የዮሐንስ ወንጌል ምዕራፍ ሀያ ላይ ጌታችን ሊያርግ ሲል እንዲህ የሚል ቃል ተናገረ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባችኋል አላቸው ይላል። በሞቴ ስሙኝ። ሊያደርግ ሲል እኮ ነው እኔ አብ እንደላከኝ አሁን ደግሞ እኔ እናንተ ን እልካችኋለሁ አላቸው ይሄንን ነው ቅድም ክርስቶስ ሲጨርስ ቤተክርስቲያን ጀመረች ክርስቶስ ሲቀመጥ ቤተክርስቲያን ቆመች ክርስቶስ ሲያርፍ እሷ ቀጠለች ክርስቶስ ተልእኮውን ሲያጠናቅቅ ቤተክርስቲያን ተልኳን ይዛ ገሰገሰች አብ እኔን እንደላከኝ እኔ ደግሞ እናንተ ን እልካችኋለሁ ካለ በኋላ እፍ ብሎ መንፈስ ቅዱስን ከዚያስ ኃጢአታቸውን ይቅር ያላችኋቸው ቸው ይቀርላቸው፣ ኃጢአታቸውን ያዛችሁባቸው ተይዞባችሁ አላላቸው ይላል። እዚች ጋር አንድ እግዚአብሔር ቃል አስታውሳችሁ የሐርያት ሥራ ምዕራፍ 20 ቁጥር 28 ላይ ቅዱስ ጳውሎስ ለጳጳሳት የሰጠውን አደራና ማስጠንቀቂያ እንዲህ ይላል፣ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ሲላቸው ታገኛላችሁ። ደግሞ አለው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ሲል፣ ስሙት አንድ ነገር እንድታገናኙ የሚል እኮ ፈልጌ ነው። እፍ ብሎ መንፈስ ቅዱስን ተቀበሉ ይላል፣ አደለም? ይሄንን ነው ቅዱስ ጳውሎስ ያመጣው። ምን ብሎ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባ ይልላችኋል። አያችሁ፣ እፍ ብሎ መንፈስ ቅዱስን ተቀበሉ የሚለው ቃል ጳጳሳት እያደረጋቸው መሆኑን ተረዱ ምእመናን። ምን እያረጋቸው ነው? ጳጳሳት። ምን እያረጋቸው ነው? ካህናት። እያደረጋች ምን እያረጋቸው ነው? እየሾማቸው ነው። ለዚህ ነው ዝቅ ብሎ በሞቴ ስሙ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል። ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይላል ምእመናን። ካህናት እያደረጋቸው መሆኑን የምታረጋግጡት በኃጢአት መያዝና መተው ላይ ስልጣን። የሚሰጠው በኦሪት እኮ ለካህናት ነው ከኃጢአት ጋር በተያያዘ እግዚአብሔር በኦሪት ስልጣን ይሰጥ የነበረው ለካህናት እንደነበረው ሁሉ በአዲስ ኪዳንም ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ካላቸው፣ ምን እያደረጋቸው ነው? ካህናት እያደረጋቸው ነው። ምን እያደረጋቸው ነው? ጳጳሳት እያደረጋቸው ነው። እፍ ብሎ መንፈስ ቅዱስን ተቀበሉ አላቸው። መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመበት ሲል አትሰሙትን ጳውሎስን? እናስ እኔን አብ እንደላክኝ እናንተን ደግሞ እልካችኋለሁ። ምን ማለት ነው? የአስሩ ዘንድ የበደልን ማሰሪያ ይፈቱ ዘንድ ዘር፣ ከለር፣ ነገድ፣ ቋንቋ ሳይመርጥ ሹመትን ሾማቸው። ያቺ የሐዋርያት ሥልጣን ናት ብፁዕ ወቅዱስ አቡነ ማቲያስ ጋር ያለችው ከዚህ በቀር ሌላ የለችም። ቢቆጠር ቅዱስነታቸው ጋር የምትደርስ የሐዋርያት አሰረ ክህነት ያላት ኦርቶዶክሳዊ ቤተክርስቲያን ብቻ ናት። ምእመናት ኃጢአትን ይቅር ማለትና መያዝ ከኃጢአት ጋር የተያዘ ክህነት ነው። ወገኖች ለዚህ ነው አፈ በረከት ቅዱስ ዮሐንስ አፈወርቅ ይህችን የዮሐንስ ወንጌል ምዕራፍ ሀያን በተረጎመበት ድርሳኑ እንዲህ ሲል እናገኘዋለን። አ ፍርድን ሁሉ ለወልድ እንደሰጠ እነሆ አሁን ደግሞ ወልድ ፍርድን ለካህናት ሰጠ። ምን ብሎ በእኔን እንደላከኝ እናንተንም ልኪያችኋለሁ አላቸዋል። ምን እንዲያደርግ፣ እንዲይዙ፣ እንዲፈቱ፣ እንዲያስሩ እንዲፈርዱ ስልጣን ሰጣቸዋ አሳያችኋለሁ ሲፈርዱ እንደውም ምን ይላል? ካህናቱ ወይም ሐዋርያቱ በምድር ያደረጉትን በላይ በሰማይ ያጸድቀዋል፣ በምድር የወሰኑትን ያጸናዋል በሰማይ ያጸናዋል። ቅዱስ ዮሐንስ አፈወርቅ ነው ይህን የሚለው የሁላችሁ ጥንታዊ መሠረት ያላት ቤተ ክርስቲያን የሁላችሁ ለጥንቱ ዘመን ቅርበት ያላቸው ሰዎች ያስተማሩት ትምህርት ለእውነት የቀረበ ምስክር ነው። ወገኖቼ ለዚህ ነው ዮሐንስ አፈወርቅ እንዲህ አለ፣ አትናቴዎስ እንዲህ አለ፣ ቄርሎስ እንዲህ አለ፣ ጠርጠሉስ እንዲህ አለ እያለች ቤተ ክስ በጣም የቅርብ የሆኑ ሰዎች የተናገሩትን ሁለት ነገር ላንሳላችሁ። ከዮሐንስ አፈወርቅ ተጨማሪ አንደኛው ቅዱስ ቆጵሪያኖስ ነው። ሴንት ሲፕሪያን የተባለ በሰማይትነት ያረፈ አባት ነው። በረከቱ ይደርብን። እንዲህ ይላል ቅዱስ ቆጵሪያኖስ "ኃጢአትን ይቅር የማለት ስልጣን የተሰጠው ለሐዋርያትና ሐዋርያት ለመሠረቷት ቅዱስ ቤተ ክርስቲያን ነው፣ እነርሱም የተላኩት ከእግዚአብሔር ነው። ይህንንም ስልጣን ለጳጳሳትና ለተተኪዎቻቸው አስተላለፉት። ይልላችኋል ሴንት ሲፕሪያን። ለዘመኑ ቅርበት ያላቸው ሰዎች የበለጠ እውነት ነው። ለዚህ እኮ ነው ወደ ኋላ የምንመለሰው። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ የተመለከቷችሁ በእምነት ምሰሏቸው። የእግዚአብሔርን ቃል የተናገሩን ዋኖቻችን የሚያስፈልጉት፣ ጀማሪዎች እኮ አይደለንም። እኛ ከብዙ ዘመን በኋላ ነው የደረስንበት። እኛ መጨረሻዎችም እኛ አይደለንም። ገና ብዙ ተተኪዎች ያሉ። ለዚህ እኮ ነው ይው ምን ይላል? ኃጢአትን ይቅር የማለት ስልጣን ሲሰጠው ለሐዋርያትና ሐዋርያት ለመሠረቷት ቤተክርስቲያን ነው ይልና፣ እነርሱም የተላኩት ከእግዚአብሔር ነው ይላል። ምን የሚለውን ቃል ይዞ አብ እንደ ላከኝ እኔ እልካችኋለሁ ነዋ። እንድ ሌላ ልድገምላችኋል። ጠርጠሎስ ወይም ቱርቱሊያን የተባለ ሊቅም እንዲህ ላ አንድ ሰው ክፉ የኃጢአት ሐሳብ እየተመላለሰ ቢቸገር ለራሱ ይጸልይ ይላል። የኃጢአት ሐሳብ ከተመላለሰበት ለራሱ ይጸልይልና ነገር ግን ኃጢአት የሠራ ከሆነ የቤተ ክርስቲያን አባቶች ጸሎት ያስፈልገዋል። ይ የታወቀ ነው። የጥንት ትምህርት ነው ዛሬ ያለን ሰዎች የፈጠርነው እንዳይመስላችሁ ኦርቶዶክሳውያን አንድ ነገር አሳየዋችሁ ትንቢት ሁለት ነገር አሳየዋችሁ ምስረታ ጌታችን እንዴት እንደመሰረታት ይሄንን በቀደምት አበው ትምህርት አብራራንላችሁ ሶስተኛና የመጨረሻ ለዚህ ክፍለ ትምህርታችን ብዙ ነው ማብቄ እንዲሆነኝ ማብቄ እንዲሆነኝ በቤተ ክርስቲያን ሲተገበር ይህን አሳየቻችሁ ለአሁን አበቃለሁ እሺ ትንቢት አሳየህን፣ መልካም ምስረታ አስጎበኘህን። እሺ ይሄ ግን በቤተ ክርስቲያን በጥንቷ ቤተ ክርስቲያን በመጽሐፍ ቅዱስ ላይ ባለች ሲተገበር ልታሳየን ትችላላች? አዎ ላሳያችሁ። እሱን አሳይቻችሁ ለዛሬ ያበቃለሁ። በቆሮንጦስ ማይበረ ምእመናን በቆሮንጦስ ቤተ ክርስቲያን በመጽሐፍ ቅዱስ ላይ በአንደኛው ቆሮንጦስ መልእክት ላይ የቆሮንጦስ ምእመናን ከነበረባቸው አንዱ ችግር ብርቱ ዝሙት የፈጸመ አንድ ሰው ነበረ። ቅዱስ ጳውሎስ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል ይልና ይሄ ዝሙት በአሕዛብ እንኳን የሌለ ዝሙት ነው ብሎ ይገረማል። ከዚያስ ከዚያማ ቅዱስ ጳውሎስ ዝም ብሎ ይሄ ግን ጠቁሞ ብቻ አያልፍም። ምን ይላል መስላችሁ? አንደኛ ቆሮንቶስ መልእክት አንደኛ ቆሮንቶስ መልእክት ምዕራፍ አምስት ከቁጥር ሶስት እስከ አራት ላይ እንዲህ ይላል ስለዚህ ሰው ብርቱ ዝሙት ስለሠራው ሰው ክፉ ኃጢአት ስለወደቀ ሰው ሲናገር እንዲህ አለ። አንደኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 3 እስከ 4 ምን ይላል? ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ ይላል። እየሰማችሁ ይህ ነው። እንደዚያ ቅድም እንደነገርኳችሁ ተገልጿል። በመጽሐፍ ቅዱስ ጳውሎስ በዝርዝር ስላልጻፈው እኔም አልናገረው ብዬ ነው እንጂ መተርጉማን አስቀምጠውታል እዩ። እንዲህ እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ምን ብያለሁ እ እይ ፈርጄበታለሁ ኃጢአቱን የያዛችሁበት ተይሶበታል ይቅር ያላችሁት እ ይቅርለታል ያስሩ ዘንድ የበደለንም ማሰሪያ ይፈቱ ዘንድ ስልጣን እንደሰጣቸው በቤተ ክርስቲያን ትግበራ አሳየን ካላችሁ ፈርጄበታለሁ ይል አየ አብ ፍርድን ሁሉ ለወልድ እንደሰጠ ወልድ ደግሞ አሁን ፍርድን ሁሉ ለካህናት ሰጠ፣ ያለው ዮሐንስ አፈወርቅ ነው። ፈርጄበታለሁ ስልጣነ ክህነት ማለት ይሄ። ስንናዘዝ ይቅሩዩናል፣ እምቢ ስንል ያስሩናል፣ ይገስቱናል። ፈርጄበታለሁ አለ። እንደውም ምን አለመሰላችሁ ነፍሱ በጌታ ቀን ትድን ዘንድ ሥጋውን ለሴጣን አሳልፋችሁ ስጡት አለ።

የዚህን ሰው ዜና ሰማ፣ መጸጸቱን፣ ማልቀሱን፣ ተስፋ መቁረጡን ሰማና እንዲህ አለ ቅዱስ ጳውሎስ። ንስሐ እንዲገባ ነው አድል የሰጠው። ገባና ከዛ ምን አለ ቅዱስ ጳውሎስ? እንዲህ ይላል እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልፍ ይቅር ያልኩትን ስለ ናንተ በክርስቶስ ፊት ይቅር ብያለሁ አለ። እዩ፣ መጀመሪያ ፈረደበት። ንስሐ ሲገባና ሲጸጸት ደግሞ ምን አለው? ምን አለው? ኃጢአታቸውን ይቅር ብትሏቸው ይቀርላቸዋል፣ ብትይዟቸው እያስባቸዋል። በሀዲስ ኪዳን ቤተክርስቲያን አለ። ይኸው አለ። ሌላስ እንደው ሌላ የእግዚአብሔር ቃል ልትጨምርልን ትችላለ? ወገኖቼ ቤተክርስቲያን ትቀድማለች ወይስ መጽሐፍ ቅዱስ ይቀድማል? እስኪ ልጠይቃችሁ። ማንም ይቀድም ይመስላችኋል? ቤተክርስቲያን ትቀድማለች? መጽሐፍ ቅዱስ ይቀድማል? አላስቃ፣ ግራ አላጋባችሁ ቤተ ክርስቲያን ናት መጽሐፍ ቅዱስ ይሄ ነው ብላ የሰጠችን አንዳንዶች ግራ ይጋባሉ። ቤተ ክርስቲያን ነው የምትቀድመው የቃሉን ትምህርት የእጁን ታምራት እያዩ የኖሩት እነሱ ናቸው እኮ መልእክታትን የጻፉት መጀመሪያ በቃል ከዚያስ በጽሑፍ ገለበጡት ከዚያስ አሰራጩት ከዚያስ አባቶቻችን ይሄ ይሄ ይሄ መጽሐፍ ቅዱስ ነው ብለው ካልሆኑት ለይተው በአራተኛው መቶ ክፍለ ዘመን አጸደቁት ቤተ ክርስቲያን ነው የምትቀድመው ህልውናዋ ነው የሚቀድመው ምስረታዋ ነው የሚቀድመው ከዛ በኋላ ነው መጻሕፍት የተጻፉት ምን ልንፈልግ የመሰላችሁ? ከጥቅስ በላይ ናት ቤተክርስቲያን ግን ልጨምርላችሁ የመጨረሻ የያዕቆብ መልእክት ምዕራፍ አምስት የያዕቆብ መልእክት ምዕራፍ አምስት እንዲህ ይላል ከእናንተ የታመመ ማንም ቢኖር የቤተክርስቲያንን ቀሳውስት ወደ እርሱ ይጥራ ከእናንተ የታመመ ማንም ቢኖር ማንን ይጥራ የቤተክርስቲያንን ቀሳውስት ይጥራ ከዛስ በጌታም ስም እርሱን ዘይት ቀብተው ይጸልዩለት የእምነትም ጸሎት ድውዩን ያድናል ጌታም ያስነሳዋል ኃጢአትም ሰርቶ ከሆነ ይሰረይለታል እደግመዋለሁ ኃጢአትም ሰርቶ ከሆነ ይሰረይለታል ማን ሲጸልይለት ቄሱ ስትታመሙ ሆስፒታል ብቻ ትሄዱ ምስጢረ ቀንድል የሚባል አለኝ ቤተክርስቲያን ካህኑን ጠርታችሁ ጸሎት ይጸልይላችሁ ይቀባችሁ ትድናላችሁ ይሁት ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ ካለ በኋላ ኃጢአትም ሰርቶ ከሆነ ይሰ ጸሎቱ ደዌን ለማዳን ብቻ እንዳይመስላችሁ ሐኪማችሁ ደውያችሁን ሊያድንላችሁ ይችላል ሰየው የነፍስ አባታችሁ ካህናችሁ ግን ደውያችሁን ብቻ አይደለም ኃጢአታችሁንም ሁሉ ይቅር ያስብልላችኋል ስርየት ያሰጣችኋል የነፍስ በሽታችሁን ያድንላችኋል